የደም ግፊትን ለመቀነስና ለመቆጣጠር የሚረዱ ዘጠኝ ምግብና መጠጦችን የማጋራችሁ ይሆናል። እነዚህ ምግብና መጠጦች የደም ግፊታቸው ከፍ ላለባቸው ሰዎች ብቻ ሳይሆን ጤናማ የደም ዝውውር ላላቸውም ከበሽታው እራሳቸውን እንዲከላከሉ የሚያግዙ ናቸው። በተለምዶ በሀገራችን የደም ብዛት እየተባለ የሚጠራው ከፍተኛ የደም ግፊት በሽታ ጉዳት ሲያደርስ ምልክቶቹ በግልጽ የማያሳይ በመሆኑ ሳይለንት ኪለር ወይም ድምፅ አልባው ገዳይ እየተባለ ይጠራል። በሀገራችንም አሁን አሁን የበሽታው ተጠቂዎች ቁጥር በከፍተኛ ሁኔታ እየጨመረ ሲሆን ብዙዎቻችንም በየቤታችን ቢያንስ አንድ ሰው በዚህ በሽታ የተጠቃ ሰው እንደምናውቅ ተስፋ አደርጋለሁ። ከፍተኛ የደም ግፊት ሳይስተካከል ለረጅም ጊዜ አብሮ ከቆየ በማንኛውም ጊዜ ለድንገተኛ የልብ ድካም፣ ስትሮክ፣ የስኳር በሽታ እና የኩላሊት በሽታ ሊያጋልጥ ይችላል። አንዴ ከባድ የደም ግፊት ችግር እንዳለባችሁ በምርመራ ከተረጋገጠ በሽታውን ለመቆጣጠር እና ከሌሎችም ተያዝ ችግሮች ራስን ለመጠበቅ የሚኖሩት አማራጮች መድኃኒትን በአግባቡ መውሰድ፣ የአካል ብቃት እንቅስቃሴ ማድረግ እና ጤናማ የአመጋገብ ስርዓትን መከተል ይሆናል። ሰላም ጤና ይስጥልኝ። ዶክተር ትንሳኤ ነኝ። ወደ ዩቱብ ቻናል ላይ እንኳን ደህና መጣችሁ። የደም ግፊት የሚለካው በሚሊሜትር ስ ኦፍ ሜርኩሪ ሲሆን በሁለት የተለያዩ ቁጥሮች ማለትም በተለምዶ የላይኛውና የታችኛው በምንላቸው ቁጥሮች የሚገለጽ ይሆናል። የደም ግፊት ውጤት ላይ ከላይ የሚቀመጠው ቁጥር ሲስቶሊክ የደም ግፊት የሚባል ሲሆን፣ ይህም የልብ ጡንቻ ተኮማትሮ ደም ወደ ሰውነት ሲረጭ ያለውን ግፊት የሚያሳይ ነው። የታችኛው ቁጥር ደግሞ ዲያስቶሊክ የደም ግፊት የሚባል ሲሆን፣ ይህም የተኮማተረው የልብ ጡንቻ በሚመለስ ወይም ዘና በሚልበት ጊዜ የሚኖረውን የግፊት መጠን ያመለክታል። ታዲያ የደም ግፊት በጤነኛ ሰው ላይ በአማካኝ ከመቶ ሀያ በሰማንያ መራቅ አይኖርበትም። የላይኛው ከመቶ ሰላሳ በላይ እንዲሁም የታችኛው ከሰማንያ በላይ ከሆነ ግን ከፍተኛ የደም ግፊት ችግር መኖሩን መገንዘብ ያስፈልጋል። ለማንኛውም ከፍተኛ የደም ግፊትን ለመቀነስና ለመቆጣጠር የሚረዱ ዘጠኝ ምግብና መጠጦችን የማጋራቸው ይሆናል። እስከ መጨረሻው አብራችሁን ቆዩ። አንደኛ ቀይ ስር የደም ግፊትን ለመቆጣጠር እና ለመቀነስ ከሚጠቅሙ ምግቦችና መጠጦች ውስጥ በግንባር ቀደምትነት የሚቀመጠው ቀይስር ነው። ቀይስር ዝቅተኛ ካሎሪ ያለው እና በተለይ ለደም ዝውውር በጣም ጠቃሚ በሆኑ የተለያዩ ንጥረ ነገሮች የተሞላ አትክልት ሲሆን በቅርቡ በጆርናል ኦፍ ኒውትሪሽን ላይ የወጣ አንድ ጥናት እንደሚያሳየው በቀን አንድ ብርጭቆ የቀይስር ጁስ በመጠጣት ብቻ ከባድ የደም ግፊትን በከፍተኛ ሁኔታ መቀነስ ይቻላል። ቀይስርን እንዲህ ለደም ግፊት ተመራጭ ምግብ እንዲሆን ያደረገው በውስጡ የሚገኘው ናይትሪክ ኦክሳይድ የተሰኘው ንጥረ ነገር ሲሆን ይህ ኬሚካል የደም ስሮችን ዘና እንዲሉና እንዲሰፉ በማድረግ ደም ወደ ጡንቻ እና የተለያዩ የሰውነት ክፍሎች በተለይም ደግሞ ወደ ልብ የሚመለስበትን ሂደት ያሻሽላል። በአጠቃላይ የቀይ ስር ጁስ መጠጣት የደም ግፊትን ከመቀነስን ባለፈ ስፖርታዊ እንቅስቃሴዎችን የማድረግ አቅምን እና ወደ ልብ የሚሄደውን የኦክስጅን መጠን ለመጨመር ይረዳል። ሁለተኛ የዱባ ፍሬ። ፐምኪን ሲድ ወይም የዱባ ፍሬ ሌላው የደም ግፊትን ለመቀነስ ጠቃሚ የሆነ ምግብ ሲሆን በውስጡም ማግኒዚየም፣ ፖታሲየም እና ናይትሪክ ኦክሳይድን ለማምረት አስፈላጊ የሆነውን አርጂኒን የተሰኘውን የአሚኖ አሲድ አይነት በብዛት የያዘ ነው። የዱባ ፍሬ በዘይት መልክም ተዘጋጅቶ የሚሸጥ በመሆኑ ያንን ገዝታችሁ መጠቀምም ትችላላችሁ። የ12 ሳምንታት የተደረገ አንድ ጥናት እንደሚያሳየው የዱባ ፍሬ መመገብ የደም ግፊትን በ15 ፐርሰንት ከመቀነሱም በላይ ጥሩ የሆነውን የኮሌስትሮል መጠንን በ20% ከፍ ለማድረግ ይረዳል። ሶስተኛ፣ ባቄላና ምስር ባቄላና ምስር የደም ግፊትን ለመቆጣጠር በሚረዱ እንደ ፋይበር፣ ማግኔዚየም እና ፖታሲየም ባሉ ንጥረ ነገሮች የበለጸጉ ናቸው። ተደጋጋሚ ጥናቶችም እነዚህ ሁለት ምግቦች ከፍተኛ የደም ግፊትን ለመቀነስ እና ለማረጋጋት እንደሚረዱ አረጋግጠዋል። በ5000 ሰዎች ላይ የተደረጉ ስምንት የተለያዩ ጥናቶች በደረሱበት ድምዳሜ መሰረት ባቄላና ምስር ከፍተኛ የደም ግፊት ላለባቸውም ሆነ ለጤነኛ ሰው የደም ግፊትን በማረጋጋቱ ረገድ በጣም ጠቃሚ የሆኑ ምግቦች ናቸው። አራተኛ ሙዝ የደም ግፊትን ለመቀነስና ለመቆጣጠር እጅግ በጣም አስፈላጊ ከሆኑት ንጥረ ነገሮች ውስጥ አንዱ እና ዋነኛው ፖታሲየም ነው። ፖታሲየምን በከፍተኛ መጠን ከያዙ ምግቦች ውስጥ ደግሞ ሙዝ በግንባር ቀደምትነት ይጠቀሳል። ብዙ ፖታሲየም በወሰዳችሁ ቁጥር የደም ግፊትን ከሚያባብሱ ምክንያቶች ውስጥ አንዱ የሆነውን ሶዲየም ወይም ጨውን በብዛት ከሰውነታችሁ ውስጥ በሽንት መልክ ማስወገድ ትችላላችሁ። ከዚያም በተጨማሪ ፖታሲየም የደም ስሮችን ዘና እንዲሉና የደም ግፊቱ ቀለል ያለ እንዲሆን ያደርጋል። በአንድ መካከለኛ መጠን ባለው ሙዝ ውስጥ ከ400 ሚሊግራም በላይ ፖታሲየምን ማግኘት የሚቻል ሲሆን በተለይ የደም ግፊት መጠናቸው ከ120 በ80 በላይ የሆነባቸው ሰዎች ሙዝን አዘውትረው እንዲመገቡ ይመከራል። አምስተኛ ካሮት። ብዙዎች ላይንና ቆዳ ባለው ልዩ ጠቀሜታ ብቻ የሚያውቁት ቢሆንም ካሮት ግን ሌላው ከፍተኛ የደም ግፊትን ለመቆጣጠር ተመራጭ የሆነ ምግብ ነው። ለዚህ የጤና ጠቀሜታው ተፈልጎ የሚወሰድ ከሆነ ግን ካሮትን ከማብሰል ይልቅ ጥሬውን መመገብ የበለጠ ጠቃሚ ይሆናል። ከአርባ እስከ ስልሳ የዕድሜ ክልል ውስጥ ባሉ ከ200 በላይ በሆኑ ሰዎች ላይ የተደረገ አንድ ጥናት እንደሚያሳየው በካሮት ውስጥ የሚገኘው የፖታሲየም ቤታ ካሮቲን እና አንቲኦክሲዳንት ይዘት ከፍ ያለ የደም ግፊትን የሚያወርድ ሲሆን ተያይዘው ለሚመጡ የልብ ችግሮች የመጋለጥ እድልንም በከፍተኛ ሁኔታ የሚቀንስ ይሆናል። ስድስተኛ፣ ተልባ በቀን ውስጥ 30 ግራም የሚሆን ተቆልቶ የተፈጨ ተልባን መውሰድ ከባድ እና አንዳንዴም ከቁጥጥር ውጭ የሚሆን የደም ግፊትን በ17% የመቀነስ አቅም እንዳለው በጉዳዩ ላይ የተደረጉ ጥናቶች ያሳያሉ። ከፍተኛ የደም ግፊት በዚህ ያህል መጠን መውረድ ከተቻለ ያንን ተከትሎ ለስትሮክ የሚኖር ተጋላጭነትንም በአስር ፐርሰንት፣ ለልብ በሽታዎች የመጋለጥ እድልንም በሰባት ፐርሰንት የሚቀንስ ይሆናል። በተጨማሪም ተልባን መመገብ የኮሌስትሮል መጠንን ለመቀነስም የሚረዳ በመሆኑ የደም መተላለፊያ ቱቦዎችን ነፃ በማድረግ የደም ግፊቱ በፍጥነት እንዲቀንስ ያግዛል። ሰባተኛ አጃ በአጃ ወይም ኦትስ ውስጥ የሚገኘው ቤታ ግሉከን የተሰኘው ንጥረ ነገር የደም ግፊትን የመቀነስ ኃይሉ ከፍተኛ መሆኑን ጥናቶች አረጋግጠዋል። ይሄ በአጃ ውስጥ ያለው ንጥረ ነገር የኮሌስትሮል መጠንን ለመቀነስም የሚያግዝ ሲሆን የአጃ ከፍተኛ የፋይበር ይዘትም የደም ግፊትን ለመቀነስና ለመቆጣጠር ያስችላል። በዚህ ጉዳይ ላይ የተደረጉ 28 ጥናቶች በደረሱበት ድምዳሜ መሰረት ለሶስት ሳምንታት በየዕለቱ አጃን መመገብ በዲያስቶሊክም ሆነ ሲስቶሊክ የደም ግፊት ልኬት ላይ ጉልህ የሆነ ለውጥን የሚያሳይ ይሆናል። ስለዚህ በተለይ ጠዋት ጠዋት ቁርስ ላይ አጃ ወይም ኦትስን ከተቻለ ከሙዝ ጋር ካልሆነም ብቻውን የመመገብ ልምድ ማዳበር ይኖርብናል። ስምንተኛ ነጭ ሽንኩርት። ታምራዊው ነጭ ሽንኩርት ተፈጥሯዊ አንቲፈንጋይ እና አንቲባዮቲክ ምግብ ሲሆን ካሉት ዘርፈ ብዙ የጤና ጠቀሜታዎች ውስጥ አንዱ ከፍተኛ የደም ግፊትን ለመቀነስ ማስቻሉ ነው። ነጭ ሽንኩርትን መውሰድ በሰውነት ውስጥ የሚመረተውን የናይትሪክ ኦክሳይድ መጠን እንዲጨምር የሚያደርግ ሲሆን በገበያ ላይም ለዚሁ ጥቅም በሚል በእንክብል መልክ የሚዘጋጁ የነጭ ሽንኩርት ሰፕሊመንቶች አሉ። እነዛን መግዛቱ ሳያስፈልግ ግን በተፈጥሯዊ መንገድ ነጭ ሽንኩርትን በመመገብ ወይም በውሃ ውስጥ ዘፍስፎ በማሳደር መጠጣት ከፍ ያለ የደም ግፊትን ለመቀነስ ይረዳል። ዘጠነኛ እርጎ እርጎ በተለይም በሴቶች ላይ የደም ግፊትን የመቀነስ አቅሙ ከፍ ያለ መሆኑ በጥናቶች ተረጋግጧል። እርጎ ከሌሎች ምግቦች ለየት የሚያደርገው ከፍተኛ የደም ግፊትን ከመቀነሱን በተጨማሪ አዘውትሮ መውሰዱ መጀመሪያውኑ ለደም ግፊት የመጋለጥ እድልን እስከ 20% ድረስ የመቀነስ አቅም ስላለው ነው። ለዚህ ግን መወሰድ የሚኖርበት ፍሌቨር ያለው ወይም ማንኛውም አርቲፊሻል ማጣፈጫ የገባበት እርጎ ሳይሆን ንጹህና ተፈጥሯዊ እርጎ ብቻ ነው። በሱፐርማርኬቶች ውስጥ የታሸገውን እርጎ የምትገዙ ከሆነም ሎፋት የሚል ጽሁፍ ያለውን መርጣችሁ ማንሳት ይኖርባቸዋል። ታዲያ እነዚህ ምግብና መጠጦች በተቻለ አቅም በየዕለቱ በመውሰድ ከፍ ያለ የደም ግፊትን መቀነስና በዘላቂነትም የተረጋጋ የደም ግፊት እንዲኖራችሁ ማድረግ ትችላላችሁ። በተጨማሪም ከጨው አልኮል፣ ስኳርና የታሸጉ የፋብሪካ ምርቶች መራቅም እንዲሁም የአካል ብቃት እንቅስቃሴ መስራት ከፍተኛ የደም ግፊትን ለመቀነስ ቁልፍ የሆኑ መፍትሄዎች ናቸው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እና የሮን ምልክቷን በመጫን ቤተሰብ ይሆኑ። ሰላም ለእናንተ ይሆኑ።